የማዕከላዊ ኢትዮጵያ ክልል ግብርና ቢሮ እንደ ሀገር በዘርፉ የተያዙ ሀገራዊ ሕልሞች እንዲሳኩ ትኩረት ሰጥቶ እየሰራ ይገኛል። ቢሮ ይህንን ለማድረግም እንደ ክልል ስድስት ተቋማዊ ምሰሶዎችን እውን ለማድረግ በየደረጃው ከሚገኙ ባለድርሻ አካላት ጋር ብርቱ ተቃሉ እያደረገ ይገኛል። የክልሉ ግብርና ኮሚኒኬሽንም በዘርፉ የተቀናጀ ግብርና ለቤተሰብ ብልጽግና በሚል እየተሰሩ ከሚገኙ ስራዎች በስልጤ ዞን አልችሮ ወረዳ ሽልማት ቀበሌ አኖሌ መንደር ላይ በተቀናጀ ግብርና ልማት በሰላሳ አርባ ሰላሳ በቅመማቅመምና በሌሎችም በርካታ ተግባራት ውጤታማ ከሆነችው ሞዴል አርሶ አደር ወይዘሮ ፈዲላ ከማል ጋር የሚከተለውን ቆይታ አድርገናል እንድትከታተሉ በአክብሮት እንጋብዛለን። ግብርናችን ግብርና የህዝባችን ዋስትና ባዮጋዝ የሚመጣበት ነው። ይሄ ባዮጋዙ የፈሰሰበት ማለት ነው። ጎመኑም ቢሆን አፒሉም ቢሆን ከሌሎቹ ይለያል። ውፍረቱም ቢሆን መልኩም ቢሆን ሚኑም ሚኑ ይለያል፣ ይወፍራል ደግሞ ቶሎ ይደርሳል። ጎመኑም ለየት እያለ ነው። አፒሉም ቢሆን አድንችም ቢሆን በቃ የፈለከው ነገር ስራ፣ እሱ ካለበት በቃ ለየት እያለ ነው። በደንብ በደንብ ውጤት አግኝቻለሁ። ጎመን ከዚህ በፊት ማለት ነው እስካሁን አይደርስም ነበር፣ በቃ ይደርቃል። አሁን ያየኸው ነው። አረንጓዴ ነው። ለመጥፋት ባህር የለውም። ከረሩም ይለያል። እንደ አዲስ እየወጣ ነው። አቮካዶ አሃ እሺ አቮካዶ ናት በአፕል ብቻ እንዳልቆም ብዬ ሙከራ ያደረኩኝ ይሄ ደግሞ ጤና አዳ ነው ኦኬ ለሁሉም ነገር መድኃኒት ነው ይፈለጋል የህዝባችን ዋስትና ባንጋዞ በሁሉም ቦታ አለ ግን የኔ ለየት ይላል ምንድነው ለየት የሚያደርገው ለየት የሚያደርገው ያ ይበቱ በቤት ነው የሚበጠበጠው። እዚህ አይመጣም። ይኸው ቱቦ ከዚህ እና ከዚህ አገናኘቼ ይመጣል እራሱ ማለት ነው። የወተት ላም ናት። ከዚህ በፊት ያው አርሶ አደር ነበርኩኝ። አሁንም አርሶ አደር ነኝ። አርሶ አደርም ሆኜ ማለት ነው ብዙ ነገር ነበረኝ ግን ይችን መግዛት አቅቶኝ ነበር። አሁን ይሄ አፒል ከደረሰ በኋላ ማለት ነው በአመት 60 ሺህ፣ 70 ሺህ ሲጬ እቺን ገዝቻለሁ። የወለደችኝ ሴት ናት፣ እሷ ወተት ናት ማለት ነው። ይሄ ደግሞ ዴሶሳር ነው። ዴሶሳር በባህሪው ይሄ አሁን በጋ ነው፣ በጋ ነው አላላም። ይሄው ከሩጋዲ ነው ማለት ነው። ያው የወተቱም ላሞች ስላሉኝ ይሄን አጠቀሙ ምንድነው እሱ? የምጠቀሙ ምንድነው? ይሄ ለወተት ነው። ላም ከሌላ ሳር ለየት ይላል። ይላል ምንድን ነው ለየት የሚያደርገው? ግቤም ቢሆን አይቤም ቢሆን ክብደት አለው። ይሄን ተበላ ማለት ነው ለየት ያደርጋል። ደግሞ ትንሹ ይበቃል። ደግሞ እበት ብዙ የለበትም፣ ሽንት ብዙ የለበትም። የለበትም ግብርናችን ባዮጋዙ ከላይ መጣል እስከዚህ ይደርሳል። ከነሱ የተለየችበት ባዮጋዙ ነው። ባዮጋዝ እውነታም እድጎታም ባዮጋዙ ነው። ግብርናችንግብርናየህዝባችንዋስትናናበጣም መድኃኒት ነው ለሁሉም ነገር ማለት ነው። ሰራት ለቅመም አቅማም ያገለግላል። ግን ለእኛ ማለት ነው ሀብታችን ነው። ምን ታደርጉበታላችሁ? ይሄ ይጫናል። ወተቅማ አሁን ዘንድሮ ማለት ነው ወተቅማ ለቅመማ ቅመም ለበርበሬ ለሚጥሚጣ ለማፈጨት፣ ለቂቤ ይጠቅማል። ዘንድሮ ማለት ነው ለብቻዬ ይሄን በሙሉ ማለት ነው። ወዴት ነው የጫንሽው? አዲስ አበባ። ግብርናችን ግብርና የህዝባችን ዋስትና። መሰግናለሁ። እኔ ስሜ ዋለለኝ ዋዳ ይባላለሁ። የዚህ የሽልማት ከበለ ግብርና ባለሙያ ነኝ። ወይዘሮ ፈዲላ እጅግ በጣም ያው ከሁሉም ነገር ተቀባይነቷም አክቲብ ነው። ካለው ስራዎች አንጻር በጣም አክቲብ የሆነች ሰትናት አሚራሽንስ ይባላል። ታሽ ወደር ነች። ምን አይነት እናት ነች? እስቲ እሱን ንገሪኝ። እናቴ ማለት በጣም በቃ በጣም እኔ ከምለው በላይ ጠንከረ ናት። እናት ማለት ከብዙ ጫናዎችን አልፋ ነው እንዴ እዚህ የደረሰችው። ያ ማለት ይደክመኛል፣ ይበቃል፣ ይሄ በቀናል ማለት አትችልም እሷ አዲስ ነገር መጣ፣ ይሄ ነገር እኮ ምናምን ከተበል ዛሬ ካልሰራ ነው ነው የምትለው ለነገ ማሳደር አትፈልግም። በቃ የሚመጣውን ነገር ለመቀበል በጣም ዝግጁ ናት፣ የያዘችንም ለመንከባከብ በዛው፣ ማለት በጣም ጠንካራ እናት ናት። እናት በጣም ግብርናችን፣ ግብርና የህዝባችን ዋስትና ያሳየውት ነገር ለሰው ማለት ነው ከቤት እንዳልወጣ ሁሉም ነገር ከቤት እያለኝ አ ካ ካፍል ተነስቼ ልጆቼን እንድሚያስተምር ሁለት ሴቶች አሉኝ ሁለታቸውም ወረዳውን የሚያገለግሉት እዚህ በስራ ዓለም ላይ ያሉ ማለት ነው አሀ የሴት ይሰራሉ እስቲ አንደኛ ግብርና ነው የሚሰራው አንደኛው ጸሐፊ ናት ኦኬ በጣም አሪፍ እሺ እናንተስ እኛ ተማሪ ነን አንዷ ታላቅ ያለች እሷ ሲኒየር የሶስተኛ ዓመት ተማሪ ናት እኔ አንደኛ ዓመት ተማሪ ነኝ ሁሌታችን ላዩኒቨርስት የምንማር ብቁላል ከፈለግኩኝ እት ከፈለግኩኝ በቃ የትም አልሄድም። ግን በነገራችን ላይ እኔ ብቻ አይደለውም እዚህ አካባቢ ሁሉ በቃ እንደኔ ሰርቶ ለመለወጥ እኔም፣ ያግዛለሁ ሰውም ደግሞ እኔን አይቶ ለመስራት ያው አቂዶ ተነስተዋል። በግብርና ነው እኛ የወጪያችንን የምትሸፍንልን በግብርና ነው ማለት እኛም በጣም እናገዛታለን። ሰመር ሰዓታችንን አናባከነ ከሷ ነው የምናሳልፈው ማለት ሰመር በጣም እዚህ አካባቢ በጣም ማለት አዝመራ የሚሰራበት ሰዓት ነው መሰረት የሚጣልበት ስለሆነ፣ በጋ ላይ ማንም ያነሳዋል፣ ችግር የለም። ከተዘራ ማንሳቱ አይከብድም እና ክርምት በጣም እናገዛታለን። ግን በሱ ነው የምታስተምረ አንድም ቀን የውጪ አተናነቅም ደውለንላት የለኝም አታውቅም አሁኑ ነው የምልክላችሁ ነው የምትለው ከዛ አንጻር አሁን ይሄ የምናየው ምናየው ፖም በሷ አማሳ ውስጥ ነው። አሁን 30 40 30 ኢኒሼቲቭ በ2014 ጀምሮ የተተከለ ፖሞች አሉ። አሁን ፍሬ የጀመረበት ሁኔታ አለ። ዶሮዎቹ ማለት ነው። አሁን እነዚህ ያሉት አስር ናቸው። 50 ነበሩ። 50 ማን ሌሎቹ ወንድ ሆኖብኝ፣ ያው እንትን እየቀያየርኩ ነው፣ እየጨመርኩ ነው ልማት ላይ አሁን ድጋፍ የሚደረገው ይሄ ባዮጋዝ ተረፈ ምርት በዚህ ማሳ ላይ በጣም ጥቅም እየሰጠ ያለበት ሁኔታ አለ። ባዮጋዝ ተረፈ ምርቶ ውስጥ ላይ ስቶፍ የተለያየ ምግብ መስሪያ ነገሮችን አሁን እየተጠቀመች ናት። ከዛ ተያይዞ ደግሞ ተረፈ ምርቱን በዚህ ለማሳ ይሄ ባህላዊ ነው፣ ይሄ ዘመናዊ ነው። ያው ይሄ ነው ያው ሴታ አይመቸው ወንድ ነው የሚሰራው። ባለቤ በጣም ይሰራል ማለት ነው። እንቁላል የማይበላልጅ ማለትነው ጭንቅላቱም ራሱ ትክክል አይደልም። አሁን ኔ ልብላለው ከዚህ በፊት የተማሮትና የአሁኖቹ አንድ አይደል? ያው በወተት በዶሮ በሌላ በአትክልት በሌላ በሌላ ነገር ሲላደጉ ማለት ነው በዝንድሮ አመት እንደዛ ወጣ አድረጋ አለምታ ወደ እአንድ ጥማት ላይ እስከአአን ኮንታል የአነሳሽበት ሁኔታ ከዛ ጋር ከወረዳ በተለይ በብዛት የተለያዩ ነገሮችን ያው ኤፕኤስአር ፕሮጀክት በጣም ድጋፍ ያደርግ። ይሄ 30 40 ኢኒሽቲቭ ፖምም ወረዳ ከወረዳ የኤፕኤስአር ፕሮግራም ነው ድጋፍ ያደረጋል። እሷ ብቻውን ሳይሆን አሁን ሌሎችን ጎረቤቶችን ጭምር እየደገፈች ለእንደ ራሷ መብቃት የሄደበት ሁኔታ አለ።